ኢትዮጵያ ዲጂታል 2025 የሚል ትልቅ ህልም አንግባ ጉዞ ከጀመረች አምስት ዓመታትን አስቆጠረች። ይህ ህልም ሀገሪቱን በቴክኖሎጂ አውራ ጎዳና ላይ አሳፍሮ ኢኮኖሚያን የሚያዘመን የዜጎቿን ህይወት የሚያቀል ትልቅ ራዕይ ነው። መንገዱ የዲጂታል ክፍያዎችን የኦንላይን አገልግሎቶችንና የመረጃ መረቦችን በመላ ሀገሪቱ መዘርጋትን ያካትታል። ነገር ግን ይህ ብሩህ ጎዳና የራሱ የሆነ ጨለማ ጥላዎችን ይዞ መጥቷል። ከአይን የሚሰወሩ ድምፅ የለሽ መንታፊዎች በዲጂታል ምህዳር ውስጥ ራሳቸውን አስፋፉ። የሳይበር መንታፊዎች የሰዎች አመለካከት፣ የሀገራት አመለካከት፣ የዲፕሎማሲው የፖለቲካ ሁሉ ከዚህ ከፊዚካል ጦርነት ወደ ሳይበር ጦርነት ነው ያለው። እንግዲህ ቴሌብር በዚህ ዘመን ከ55 ሚሊዮን በላይ የኢትዮጵያ ህዝብ ይጠቀማል። ያ ጥቃት ቢደርስበት ምንድን ነው ማለት ነው? እናስበው እስቲ። ፊዚካል ጦርነት ቢሆን ግን 55 ሚሊዮን ላይ ተደራሽ የሚሆን አንድ ጥቃትና አንድ ቦርደር አካባቢ ቢኖር ጥቃት ኮምፔር አይደራል። ስለዚህ ሳይበር ሴኩሪቲ ጥቃት ቀላል ነው ማለት አይቻልም። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ፣ ወይም ቴሌግራም አካውንት እሱ እሱ አንድ ጥቃት ነው፣ ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ታዲያ ለዚህ ብቸኛው መፍትሄ የዲጂታል ምሽግ በመገንባት የሳይበር ሉዓላዊነትን ማስጠበቅ ነው ተብሏል። አገር ሉዓላዊነትን እንግዲህ ድሮ በፊዚካል ቦርደር በማጠር በምናምን ነገሮች እናስከብር ይችላል፣ ቅደም እንዳልኩሽ ያ ነገር አልፎበታል ጊዜ አሁን የሳይበር ስፔስ ላይ ነው ያለው። የሳይበር ስፔስ ደግሞ ሉዓላዊነትን ለማስከበር አንደኛውና ዋነኛው ቁልፉ ነገር የራስን ቴክኖሎጂ አምርቶ በራስ መታጠቅ ነው። የዲጂታል ቴክኖሎጂ አንዱ ትልቁ ነገር ዳታ ነው ጀነሬት የሚያደርገው ይሄ ጀኔሬት የሚያደርገው ዳታ በአግባቡ መቀመጥ ስቶር መደረግ አለበት። ስቶር የምናደርገው ከሀገር ውጭ ከሆነ ሉዓላዊነት የለንም፣ የኛ የእኛ አይደለም ዳታ አንድ ሰው የራሱን ልብስ የሌላ ሰው ጎረቤት ቁም ሳጥን ውስጥ ያስቀምጥ ያ ልብስ የኔ ነው ማለት አይችልም። በቃ እሱ እጅ አይደለም ያለው ስለዚህ ሎካል ዴታ ሴንተሮች ማበልጸግ ይሄ የሳይበር ሶልጀር የምንላቸው አሉ ለምሳሌ መከላከያ ሰራዊት እንደሚያሰለጥነው ሁሉ ሳይበር ስፔሱ ላይ ኢትዮጵያን የሚከላከሉላት ወታደሮች ያስፈልጓታል። እነዛ ወታደሮችን ያው የተለያዩ ዩኒቨርሲቲዎች በተለያየ በተለይ በዚህ በኤአይና በሳይበር ሴኪሪቲ ላይ ዲፓርትመንቶች እየከፈቱ እያሰለጠኑ ያሉበት ሁኔታ አለ። ኢንሳ ትልልቅ ኢኒሽቲቮችን እየሰራ ያለበት ሁኔታ አለ። የኢንፎርሜሽን መረብ ደህንነት አስተዳደር የዚች ሀገር የዲጂታል ዘብ በመሆን በየቀኑ በሺዎች የሚቆጠሩ የሳይበር ጥቃቶችን እያመከነ ነው። ነገር ግን መከላከል ብቻ በቂ ባለመሆኑ ሁሉም ለሳይበር ሉዓላዊነት ዘብ መቆም አለበት ተብሏል። አዌርነስ ክሬሽን ላይ ብዙ ስራዎች እየተሰሩ አይደለም። በነገራችን ላይ መንግስት የሚወጣው ስራ ብቻ አይደለም። የግል ተቋማት አሉ። እነሱ ሚናቸውን ለይተው እነሱም ደግሞ ልክ አሁንኛ እንደምንሰራው የአዌርነስ ክሬሽን ሊሆን ይችላል በቴክኖሎጂውን፣ በማስፋፋት ላይ ሊሆን ይችላል። እንደዛ ብዙዎች ኃላፊነታቸው መወጣት አለባቸው ብዬ አስባለሁ። አንደኛ ሶፍትዌሮችንም ስንጠቀም ይሁን ስታንዳርዱን የጠበቀ ትክክለኛ የሆነ ሶፍትዌር በሀገራችን እንግዲህ የሚመለከተው ኢንፎርሜሽን መረብ ደህንነት አስተዳደር ነውና እሱ አሹር ያረጋቸውን ሶፍትዌሮች ወይም ደግሞ ሀርድዌሮች መጠቀም አለብን። መንግስትም እያደረገው ያለው ሄ ነው ለማለት ነው። ትግሉ የቴክኖሎጂ ብቻ ሳይሆን የመረጃ ነጻነትና የብሔራዊ ክብር ትግል ሆኗል። ኢትዮጵያም በሃያ አንደኛው ክፍለ ዘመን የሳይበር ምህዳር ላይ የራሷ ሉዓላዊነት በደማቁ ለመጻፍ እየተንቀሳቀሰች ትገኛለች።